ሰላም እንደናችሁልኝ፣ ውዴ ቻናል የቤተሰቦች ልስ ቻናል አዲሱ ናችሁ እንዳልክ ባላለሁኝ ሰብስክራይብ፣ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ዛሬ እንግዲህ በሌላ ቪዲዮ በአዲስ ጉዳይ ተመልሼ መጥቻለሁኝ። ከዛ በፊት ግን የምታስታውሱ ከሆነ አንድ ጉዳይ ወደ እናንተ መጥቼ ነበረ። ከዚህ ቀደም ወደ ውጭ ሀገር እንልካለን ብለው ፍቅረኛውና ፍቅረኛው ባመጣችሁ ሰው አንድን ልጅ ሸውደውት ገንዘቡን ከበሉ በኋላ ያ ልጅ እንግዲህ ቤተሰቦቹን በጣም እያስጨነቀ ነበረ። እናም እኛ ያንን ጉዳይ ከያዝን በኋላ ልጁን ለህግ አሳልፈን ሰጥተን ነበረ። ከዛ በኋላም ልጁ ከህግ ወጥቶ ወደ ጸበል ወደ ራሱ እንዲመለስ ማለት አስገብተን ነበረ። ያ ልጅ እንግዲህ አሁን ላይ ከጸበል ተመልሶ መጥቷል፣ ወደ ቤተሰቡም ተቀላቅሏል። አሁን ላይ እንግዲህ ወደ በፊት ባህሪው ተመልሶ ከቤተሰቦቹ ጋር ሰላማዊ ኑሮን እየኖረ ይገኛል። ከተጭበረበረው 800 ሺ ብር እንግዲህ 650 ሺ ብሩ እንግዲህ ከሰዎቹ ተቀብለን ለሱ አስረክበን ነበረ። ገንዘቡንም ያጭበረበሩት ፍቅረኛውና እሱ ያመጣችው የእሷ ጓደኛ እንግዲህ በህግ ቁጥጥር ስር ይገኛሉ። አሁንም እንግዲህ ፍርዱ ምንድን ነው የሚለውን ነገር አዲስ ነገር ሲኖር ወደ እናንተ ይዤ የምመጣ ይሆናል። ወደ ዛሬ ቪዲዮችን እንግዲህ ስናልፍ አንድ የቻናሌ ቤተሰብ የሆነች እህታችን እሷ በምትኖርበት ሰፈር ውስጥ በጣም የተከበረ ለሰፈሩ ተቆርቋሪ የሆነ ባለ ሀብት አለ እንግዲህ ያ ባለ ሀብት የሚኖረው ከልጁ ጋር ብቻ ነበር። የልጁ እናት እንግዲህ የመጀመሪያውና ብቸኛውን ልጁ ስትወልድ በወሊድ ምክንያት ህይወቷን ልታጣ ችላለች። ከዛ በኋላ እንግዲህ ልጁን እናትም አባትም ሆኖ ሲያሳድግ የነበረው እሱ ነበረ እና ልጅ ሲያድግና ራሱን ሲያውቅ የሰፈር ሰዎች ካላገባ እያሉ ይመክሩታል። እሱም እንግዲህ ምክራቸውን በመስማት የእሱ ድርጅት ውስጥ ሴልስ ሆና የምትሰራው ልጅ ጋር የነበራቸውን ቀረቤታ እንግዲህ ወደ ፍቅር ይቀይራሉ። ወደ ፍቅርም ከቀየሩ በኋላ ወደ ትዳር አለም ይገባሉ። እሷ እንግዲህ ከእሱ ጋር ፍቅር ስትጀ ሲጀምር የሶስት ዓመት እና የሰባት ዓመት ልጆች ነበሯት። እና እነዚህ ሁለቱ ጥንዶች ህይወታቸውን እየመሩ እያለ በመሃል ድንገት ይህ ባለ ሀብት ህይወቱ ያልፋል። ህይወቱም ያለፈበት ምክንያት ከዚህ ቀደም የልብ ኬዝ ነበረበት። እንግዲህ ለሞቱ ምክንያት ተብሎ የተያዘውም እሱ ነበረ እና የዚህ ባለ ሀብት ህይወት ካለፈ ከአንድ ዓመት በኋላ የእሱ ልጅ የነበረው ዮሴፍ ከሰፈሩም ከቤታቸውም ይጠፋል። ሲጠፋ እንግዲህ የሰፈሩ ሰዎች ያገባናል፣ የአባትየው ውለታ አለብን፣ ልጁን የመጠበቅም ኃላፊነት አለብን በማለት እንግዲህ ወደ ሚስት ጋር ጠጋ ብለው ይጠይቋታል። እሷም እንግዲህ ልጁ የት ነው ያለው ተብላ ስትጠየቅ ወንድሜ ጋር ለተሻለ ትምህርት ወደ ውጭ ሀገር ልኬዋለሁ ነበረ ስትል የነበረው። እነሱም እንግዲህ ከንግግሯ ትንሽ ጥርጣሬን ነገር ስላዩባት በቪዲዮ ኮል አገናኘኝ ብለው ይጠይቋታል። እሷም እንግዲህ ነገ ዛሬ ነገ ዛሬ እያለች ይሄው አንድ ዓመት ሞላን። እንግዲህ አንተ ጋር መፍትሄ አናጣም ብለው ነው ወደ እኔ ጋር የመጡት። እኔም እንግዲህ ጉዳዩን ከሰማሁ በኋላ ያለውን ነገር እያንዳንዱን ነገር አጣርቼ ለማወቅ ሞክሬ ነበረ። ስለ ሴትዮ እንግዲህ በተገቢው መንገድ ስናጣራ ሴትዮ የምትጠቀመው ሁለት ሲም ካርድ አለ። አንደኛው ለስራ ሲሆን አንደኛው ደግሞ የግል ጉዳዮች የምታወራበት ሲም ካርድ ነበረ። ከዚህ ቀደም ባል በሕይወት እያለ ስትጠቀመው የነበረው ሲም ካርድን እንግዲህ ዘግታዋለች። እሱን ሲም ካርድ እየተጠቀመችው አይደለም። እኛም እንግዲህ አሁን ላይ ከምትጠቀማቸው ሁለት ስልኮች ውስጥ ለግል ጉዳይ የምትጠቀመውን ስልክ ያለውን መረጃ ለማግኘት የድጋፍ ደብዳቤያችንን ይዘን ወደ ቴሌ ነበር የሄድ ነው። ቴሌም ከሄድን በኋላ ልጅ ጠፋ በተባለበት ሰሞን በብዛት ስትደዋወልባቸው የነበሩትን ሶስት ቁጥሮች ነበረ የወሰድ ነው። በጣም የሚገርመው የሶስቱም ቁጥር ባለቤቶች ያሉት እንግዲህ ሆሳና የሚባል ከተማ ውስጥ ነው። እኛም እንግዲህ ስራችንን በተሳካ ሁኔታ እንድንሰራ ያግዝናል ብለን ያሰብናቸው መረጃዎች አሰባስበ ከያዝን በኋላ ሆሳና ወደሚባልበት ከተማ አምርተን ነበረ። እዛም ከመራም በኋላ እንግዲህ ከሶስቱ ሲምካርድ ውስጥ የአንዱን ሲምካርድ ባለቤት ቤት አግኝተነው ነበረ። እሱንም እንግዲህ በገንዘብ በኩል ከያዝነው በኋላ ያለውን ነገር ሊነግረን ችሎ ነበረ። እኛም እንግዲህ ያለውን ነገር ከሱ ከሰማን በኋላ ልጅ ወዳለበት ቦታ ነበረ ይሄድ ነው። እዛም ስንሄድ እንግዲህ ያልጠበቅነውን ነገር ነበረ ያገኘ ነው። ይህ እንግዲህ የባለ ሀብት ልጅ ምንም እንኳን አባቱ በህይወት ባይኖርም የአባቱ ንብረት ሁሉ የእሱ እንደሆነ የሚያውቅ አይመስለንም። ምክንያቱም እሱን ስናገኘው ሲሰራ የነበረው ስራ ወዛደር ሆኖ ዕቃ ምናምን ሲሸከም ነበረ። የሚኖረውም የሚያድሮም እዛው ጎዳና ላይ ነበረ። ለማንኛውም እንግዲህ እኛ እሱን ካገኘን በኋላ ጠጋ አድርገን ለማውራት ሞክረናል። እስቲ ምን አውራን የሚለውን ነገር እስከ መጨረሻው ድረስ አብራችሁን ከተከታተላችሁ የምታውቁት ይሆናል። ፒስ

የሆነ የምንሄድበት አለ። ይሄ ታሪክ ነው። የሆነ አንድ ላይ እንደዚህ ቁጭ ብለን የምናወራበት ማለት እሺ። ሰላም ነህ? እንዴት ነህ? በመጀመሪያ እንድቀርጽ ፈቃደኛ ስለሆንክ በጣም ነው የማመሰግነው። ሌላ ቦታ ነበር የፈለግኩት ልብስ ምናምን ቀይረ እንድናወራ ነበር የፈለግኩት። ነገር ግን ያው የስራ አለቃም ብዙ እንድትርቅ አልፈቀደም። ለእዛ ነው ስራ ላይ ነበርኩ ነገር ትንሽ ጾሚ ነበር እና ለዛ ጾሚ እንደዚህ እየሰራ ግን ጎበዝ ነው በጣም። እንግዲህ ምን ላይ እስኪ፣ ስምን አስተዋውቀኝ መጀመሪያ። ዮሴፍ እባላለሁ። ዮሴፍ ዮሴፍ። እንግዲህ እኔ እንዳልክ ባላለሁ። ያው ቅድም እንደነገርኩህ እኔ ምሰራው ሚዲያ ላይ ነው የምሰራው። ስለ ስራዬ ቅድም በደንብ አድርጌ ገለጻ አድርጌ እንዳለ አይደለ? ዛሬ እንግዲህ ወደ አንተ ጋር ልመጣ የቻልኩት እኔ ስለ አንተ ታሪክ ሁሉ ነገር ስለማላውቅ ነው። ስለ አንተ ታሪክ ማለት በፊት የት እንደምትኖር ጠይቄያለሁ አይደለ? የት እንደምትኖር ብዬ አዎ። መጀመሪያ ግን አውቃለሁ አንተ የት እንዳለ ስለማያውቅ ነው ወደዚህ የመጣወት። ግን አንተ እዚህ እንዳለ የሚያውቁ የአንተ ዘመዶች ምናምን አሉ? አንተን የሚያውቅ ሰው የሚያውቅ ሰው የለም የለም። አዲስ አበባ እያለ ከማን ጋር ነበር የምትኖረው? አዲስ አበባ ያለው አባቴ ጋር ነበር የምኖረው። አባቴ ጋር ነበር እናቴ እኔም ስትወልድ ነው የሞተችው እኔ እሷ አላውቅም። የእናት ፍቅር አላየውም። አባቴ ነው ያሳደገኝ እንደ እናትም እንደ አባትም ሆኖ ያሳደገኝ። ከዛም በኋላ ትንሽ ችግር ተፈጠረ። ምን አይነት ችግር ነው የተፈጠረው? አባቴ ሕይወቱ ካለፈ በኋላ ከእንጀራ እናቴ ጋር ነው የምኖረው፣ ስኖር ነበር እና ታዲያ፣ ለምን ወደዚህ አካባቢ መጣ? ለምን እስከ እንጀራ እናቴ ጋር ተመልሰህ ሄደህ ለምን መኖር አልፈለግም? እንጀራ እናቴ መኖር አልፈለግኩም። በዛ መኪና ነው የወጣሁት ሀገር የለቀቁትም በጣም ህይወቴ በጣም መነብብ እንትን ያለኝ ያመረረኝ ብዙ ነገር ራሴ ላይ አላደርግም አውስኛለሁ። እና በጣም ብዙ ነገር ነው ያደረኩት አባቴ ከሞተ በኋላ። አባቴ በጣም በጣም እኔ እንደዚህ የሚሆናል ብዬም አላሰብኩም ነበር፣ ግን አባቴን ሞት ነጠቀው። አባቴን በህይወት የለም አባቴን በሞት ካጣ በኋላ ስትኖር የነበረው እንደነገርኝ ከሆነ እኔም ጉዳዩን በነገራችን ላይ ቅድም እንዳልኩ ሁሉን ነገር ስለአንተ አውቃለሁ። ስትኖር የነበረው ከእንጀራ እናት ጋር ነው። እና የእንጀራ እናት ለሰፈር ሰዎች እኔ የሚላኩኝ የሰፈር ሰዎች ናቸው። የአባት እውነታ አለብን ብለው ነው እንግዲህ አንተ የት እንደገባ ከሰፈር ሰዎችም ከሰፈሩ ከቤቱም ስትጠፋ ጊዜ መጥተው ለእኔ ያሳወቁኝ እነሱ ናቸው። እና በቃ የሆነ ነገር ሆኑ ሆነ ብሎ ነበር ለእኔም ይነገሩኝ የሰፈር ሰዎች ግን ሄደው የእንጀራ እናትህን ጠይቀዋት ነበረ እና የእንጀራ እናት ምንድን ነው ያለችው? ወደ ውጭ ሀገር ልክ ያለው ነበር ያለችው። እና ያ ነገር ያልተዋጣላቸው የሰፈር ሰዎች ናቸው እንግዲህ ለእኔ ይህንን ነገር የነገሩኝ። ለእኔም ከነገሩ በኋላ ስለ አንተ ማጣራት ጀመርኩኝ። የት ነው የሚኖረው? ከማንጋ ነው ሲኖር የነበረው? ወደ የተሳካሚ ነው የሄደው ሌላ ችግር ገጥሞት ይሁን እንደ የሚለውን ነገር ለማጣራት ነው እንግዲህ እዚህ ድረስ አንተን ፍለጋ የመጣውት፣ እና አሁን እዚህ ጋር ምንም ነገር አትፍራ። በቃ ምንም ነገር ሳትፈራ ለተመልካቾችም ግልጽ አድርገ ማውራት መቻል ያለብህ እኔ ነገ፣ አንተ ይሄ ህይወት አይገባም። ምክንያቱም የአባት ንብረት ሁሉ ያንተ ነው፣ የአባት ሀብት ሁሉ ያንተ ነው። አንተ እንደዚህ አይነት ቦታ ላይ እንድትደርስ ማንም ሰው አይፈቅድም፣ ማንም ሰውም አይፈልግም። የነበርክበትን ደረጃ ማንም የሚያውቃል። አባት ያለ እንዴት ሆነ ስት እንደነበር ሁላችንም የምናውቃለን። የሰፈር ሰዎች የሚያውቃሉ። ስለዚህ ይህ ህይወት ለአንተ አይገባም። ለአንተ የሚገባው ከዚህ የተሻለ ህይወት ነው። ገባ? በአንተ አባት ንብረት ነው እንግዲህ ማንም ቤታችሁ ላይ ገብቶ እየፈነጨ ያለው ገብተዋል፣ አደለ? ተረዳኸኝ? እኔ ከአዲስ አበባ መውጣት አልፈለግኩም። ከቤትም ድርቅ አልፈለግኩም። ግን በእንጀራ እናቴ ምክንያት ከቤት እንደወጣ አደረገችኝ። በጣም ብዙ ተጫና ነበረብኝ። ብዙ በቃ ብዙ ነገር ነው የምታደርገኝ። ብዙ ነገር ነው በቃ በቃ ራሴ ላይ ብዙ ነገር ጥቃት ታደርግብኛለች። ብርጭቆ ተወርውርብኛለች። ልጆቿም እንግዲህ ሁለት ልጆች አሏት። በልጆቿም ምክንያት በልጆቿም በቃ እኔ ላይ ላይ ላይ አይፈልጉም ምንም ነገር ነው ያለኩም ይሁን። እዚህ ጋር ራሱ በጣም ተመትቻለሁ። መታኛለች። በጣም እዚህ ጋር የሌለ እንትን ብላኛለች። በጣም እሄ እሄ ጠባሳው እሱ ነው። በምንድን ነው እንደዚህ? ብርጭቆ ነው የወረወረችብኝ። እና ብዙ መከራ፣ አባቴ ጥሎኝ ባይሄድ ሁሉ ነገር አይደርሰብኝም ነበር አባት እያለህ አንተ አባት ነው። በጣም በቃ እኔ የሌለህ በቃ ቅምጥል ነበርኩ። አ ምንም ነገር እንግዲህ ብዙ ነገር አሳይቻለሁ። ምንም ነገር አያምረኝም። በቃ ሁሉም ነገር አደርጋለሁ፣ የምፈልገው ሁሉም ነገር አደርጋለሁ፣ የፈለኩት ቦታ ሄዳለሁ። ምንም ነገር ስለገንዘብም አላስብም፣ ስለምንም ነገር አላስብም። ከዛ በኋላ ከዚህ በኋላ አባቴ በህይወት እያለ የጎደለብህ ነገር አለ? ምንም የለም። ምንም ያለኔ ምንም ነገር አይሆንለትም። አ ምንም ያለሱ ምንም ነገር አይሆንልኝም። ታዲያ እንዴት ነው ወደዚህ ልትመጣ የቻልከው? እዚህ መጣት የቻልኩት ምክንያት የእንጀራ እናቴ ጋር እየኖር በቃ ምንም ነገር አልቻልኩም። ራሴ ላይም ብዙ ነገር ላጠፋ ሞክሬ ያለው እና ብዙ ነገር እንትን ብያለ ቤተሰብ መድኃኒትም አባቴ ከሞተ በኋላ ብዙ ነገር ስላሳለፍኩ በቃ የእሷም ጫና ሲበዛብኝ፣ ምስል መድኃኒት ውጭ ነበረ። ራሴ ለማጥፋት ሞክሬ ነበረ። ከዛም በኋላ በቃ ከዛ የሆነ ቤተሰብ እንትን እያለዋለም የሆነ ጊዜም መድኃኒቱ ውጭ ነሳ ላይ ራሴን ስነቃ ሆስፒታል ነበረ። ራሴን ያገኘው ሆስፒታል ውስጥ ሆስፒታል ውስጥ ነው ያገኘሁት። እንግዲህ ከዛም በቃ የጎረቤት ምናምን ሰዎች ነበሩ። ከዛም በኋላ እነሱ ነው እንዲህ ለምን ታደርጋለህ ምናምን ምናምን። እሷ ደሞ ታስመስላለች ብዙ ነገር ነው ታስመስላለች። እነሱ ምን ያለሽም ታስመስላለች። ምን ጎሎብህ ነው ምና ምና ምናም ትለኛለች። እኔ እናትህ አይደለሁ እንዴ ብላ ታለቅሳለች፣ እነሱ ፊት ማለት ነው። ግን ቤት ውስጥ ብቻህን ስትሆን ደግሞ ሌላ ሰው ነው የምትሆንብኝ። ብዙ ነገር ነው የምታደርገኝ። እና ደሞ እንዲሁ ስላቸውም ነው አንዳንዱም አምነኝም፣ እሷም የምታደርገው አክተን ከዛም በኋላ በቃ ግን ቤተሰብ ሲመጡ በይ አሉ በጣም እኔ እንግዲህ ከነሱ ጋር መታገል አልችልም። ብዙ ነገር ነው እንትን እምትለኝ በነሱ ጥቃት እንትን አስደረሰብኝ። አዎ፣ ከመንገድም ሰመጣን ይከተሉኛል የሚከተሉኝም አሉ። ከዛም በኋላ በቃ ቤት ገባ፣ በብዛት ከቤትም አልወጣም። ከሆነ ጊዜ በኋላ ደሞ የሆነ ቦታ ማላቋ ከዛም በኋላ ከዚህ ማለት ነው ወደዚህ አገር ወሩ። ከዛም በኋላ ጣው ከዛም በኋላ ከአንድ ወፍጮ ቤት በርለተኛው ከዛም በኋላ ዛ ደሞ ወፍጮ ላይ ስራ እንግዲህ አስገባኝ። ከዛ ነበር ሰም በኋላ እንዲህ እንዲህ ማለት ምን መተው ነበር እነሱ አ መተውኝ ነበር መኪና ስር የመተውኝ ነበር፣ ያውር ስለዚህ አሁን አንተ ላይ በጣም ብዙ ግፍ ነበር ሲደርስ የነበረ እና ይህን ሁሉ ነገር እኔ ያውቃለሁ። እዚህ ከመጣ በኋላ እኔ በጣም ንግራ የገባኝ ለሁለት ቀን ያክል አይቻለሁ። አንተ የምትሰራበት ቦታ ሆኜ ያመጣህንም ሰውዬ አግኝቼዋለሁ እዚህ እና እሱ ነው አንተንም ያሳየኝት እንዳለ እና ምንድን ነው እኔ አሁን አንተን ማገዝ እፈልጋለሁ፣ መርዳት እፈልጋለሁ። ምክንያቱም አንተ በፊት ስትኖረው የነበረው ህይወትና አሁን እየኖርክ ያለው ህይወት አይገናኝም። ይሄ ህይወት ለአንተ አይገባም። አንተ ከራስህ አልፈህ ለሌሎች መትረፍ የምትችል ሰው ነው። ገብቶሃል? ከራስህ አልፈህ ለሌሎች መትረፍ የምትችል ሰው ነው። ይሄ የአባት ሀብት፣ የአባት ንብረት ማለት የአንተ እንደሆነ እየተረዳ አይመስለኝም። ምን ገብቶሃል። እኔ ምንም ነገር ስለ ገንዘብ ምንም ነገር ደንታ የለብኝም። ምንም ነገር አልፈልገም እኔ እኔ የምፈልገው ሰላም ፍቅርን ነው የምፈልገው ነው። እኔ አባቴ ምንም ነገር ባይኖረው ብዬ ተመኘው። ምንም ነገር ብቻ እሱ ለእኔ በህይወት መኖር ሰላም ነው የምፈልገው። እዚህ እንዴት ነው እራሱ በፍቅር ነው እንግዲህ በቃ። ጓደኞች ስለ ገንዘብም አስቤም አላውቅም። እዚያም ጓደኞች አሉ ማለት ነው እንግዲህ ከኔ ጋር የሚሰሩትም አሉ። ከእነሱ ጋር እንግዲህ እነሱ ናቸው ጓደኞች። ከእነሱ ጋር ነው በቃ እንትን ብለው ጎዳና ነበረ ማድረው ምን እንትን ብለው አሁን እዚህ ወፍጮ ቤት ጎነ ማድረው ከነሱ ጋር ስለዚህ፣ አሁን አንተ ይህንን ስራ አንተ አሁን ከኔ ጋር ትሄዳለህ ወደ አዲስ አበባ፣ እሺ? ወደ አዲስ አበባ ትሄድና። መሄድ አልፈልግም እዚህ ያለው ህይወት በቂ ነው። እዚያ ህይወት አሁን ተመልሰ እንድገባ አልፈልግም። ኖ አይደለም፣ ብዙ ነገር ደርሶብኛል። ብዙ ነገር በቃ እኔ ከምንም በላይ በቃ እኔ ራሴ ላይ እንዴት እንደሆንኩኝ እኔ ማውቀው ራሴንም ብዙ ነገር ለማጥፋት እንፈልግ ያለው ብዙ ነገር አድርግ እና እሷም በጣም ጨካኝ ናት። ችግር የለውም። ከዚህ በኋላ ያለውን ነገር ለእኛ ተው፣ ተዋልታ ለእኛ ተውና ከኛ ጋር ወደ አዲስ አበባ ትሄዳለ። ስትሄድ ግን ምንድን ነው ከእሷ ጋር አይደለም። የት ሆነው አንተ ለአንተ እኛ ስራዎችን ለመስራት ግድ አንተ ከኛ ጋር መሆን አለብህ። የሰፈር ሰዎች እኮ አንተ እንጠብቀዋል። እኔ ቅድም ስለ ራሴ እኔ ሚዲያ ላይ ነው የምሰራው። እኔ ለሀቅ የቆምኩ ሰው ነኝ፣ ለእውነት የቆምኩ ሰው ነኝ። ገብቶሃል? አሁንም ካንተ ጎን ሆኜ ይህን የጠፋውን እውነት አንድ ሺህ ማመጣ ይሆናል። ይሄ የአባቴ ንብረት ያንተ ብቻ ነው። ስለዚህ አሁን ይሄንን የግል እናደርጋለን። እሷን ከፈለክ ማስወጣት ትችላለህ ከቤት ገብቶሃል። ይሄ የአንተ ንብረት ነው። አንተ እንደዚህ አይነት ህይወት አይገባም። አንተ እንደዚህ ያደረገች ሴት እሷ በራሷ በጣም ጨካኝ ነች። በጣም ማለት ነው የራሷ ልጅ ቢሆን እንደዚህ አታደርግ። ስለዚህ አሁን ከኔ ጋር ትሄዳለህ። አታልቅስ። አባቴ ቢኖር የሁሉ ነገር የለም ነበር። ታበ አሁን እኮ አንተ እንደዚህ መሆን ያስፈልጋል። እኔ ደግሞ ከጎን ነኝ፣ እስከ መጨረሻው ድረስ የአንተ እውነት ከተደበቀበት እስኪወጣ ድረስ ከአንተ ጎን ነኝ። ምንም እንዳታስብ። አሁን ወደ ስራ ትሄዳለህ ወይስ ደግሞ ከእኛ ጋር ትሄዳለህ? ይሄን ልብስ መቀየር አለበት። ከኛ ጋ እንሂድ። ችግር የለውም። ከዛ ነገ በጠዋት ተነስተን ወደ አዲስ አበባ እንሄዳለን። እሺ ሶ ስልኩን ታውቀዋለህ። መጥቀም የሱን ውለታ መክፈል የምትችለው እንዴት ነው? እዚያ ሄደህ የአባትህን ንብረት ወደ ራስህ አዙረህ ስትመጣ ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮችን እንግዲህ እንዳያችሁት ይህን ይመስል ነበረ። ልጁ ላይ እንግዲህ ያለውን ነገር ያለውን መረጃ ከሰበሰብን በኋላ የእንጀራ እናት የሆነችውን ሴትዮ ለማግኘት ወስነናል። በቀጣይ ክፍል እንግዲህ ይችን የእንጀራ እናት አግኝተን የምናወራት ይሆናል። ቀጣይ በቀጣይ ፓርት እስክንገናኝ ድረስ ፈጣሪ ሰላም ያገናኝ።